ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ይህ በየሳምንቱ የሚተላልፍላችሁ አፍሪካ ቴክ የተሰኘ ዝግጅታችን ነው። አፍሪካ ቴክ የተለያዩ ቴክኖሎጂያዊ፣ ሳይንሳዊ እና የተለያዩ ማህበራዊ ጉዳዮችን ዓለም አቀፍ ጉዳዮችን እየዳሰሰ በየሳምንቱ ከእናንተ ጋር ቆይታ የሚያደርግ የሳይንስ እና የቴክኖሎጂ ዝግጅት ነው። እንደተለመደው እንግዲህ በየሳምንቱ ከዚህ በፊትም ስንሰራቸው እንደነበረው ሳምንታዊ የሆኑ ቴክኖሎጂና ሳይንሳዊ ጉዳዮችን እያነሳን አብዴት የሆኑ ነገሮችም ካሉ ለውድ ተመልካቾቻችን እያጋራን ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ከዚህ በፊት ስለ አርቲፊሻል ኢንቴለጀንስ የተለያዩ ዝግጅቶችን አቅርበን ነበረ። በተለያዩ ፕሮግራሞችን መሀል ብዙ ጊዜ በተደጋጋሚ ስናነሳቸው ነበር። ለምን ዛሬ ባለው ዓለም ውስጥ የአርቲፊሻል ኢንቴለጀንስ ወሳኝነት የማይካድበት ወይም ደግሞ ኢግኖር አድርገን ማለፍ የማንችልበት ሌቭል ላይ ደርሷል። የዓለምን ስርዓት ኦር ደግሞ የትኛውንም የህይወት ስርዓታችን የመወሰን አፕዴት የማድረግ ወይም ደግሞ አፕግሬድ የማድረግ የማሳደግ ወይም ደግሞ ከዛ ደግሞ ሲስተም ውስጥ ከሌለን ወደኋላ ላይ መቅረት ከዓለም ተነጥሎ አይዞሌት ሆኖ የመኖር ሌላውም ህልውና ውስጥ የሚያስገባንበት ሁኔታ ላይ ስለደረሰ የአርቲፊሻል ኢንቴሊጀንስ ጉዳይ በሀገራችን ብቻ ሳይሆን በዓለም አቀፍ ላይ በጣም ያው ከረንትሊ ኢሹ ሆኖ የሚነሳ ነገር ነው እና ከዚህ በፊትም ስለ አርቲፊሻል ኢንቴሊጀንስ የተለያዩ ዝግጅቶችን ሰርተናል ግን በየጊዜው የእድገት መጠኑና አብዴት የሚሆንበት አርቲፊሻል ኢንቴሊጀንሱ በራሱ እድገቱን የሚጨበጥበት ፍጥነት በጣም ፈጣን ስለሆነ ያን ነገር በየጊዜው አብዴት ማድረግና አዳዲስ ያሉ ነገራቶችን ከውድ ተመልካቾቻችን ጋር ሼር መደራረግ ስለሚያስፈልገን ዛሬም ሌላ አንድ ሁለት ዝግጅት ይዘን መጥተናል። በዛሬው ዝግጅታችን የአርቲፊሻል ግዛት ወይም ኤአይ ግዛት ጌት የት ደርሷል የሚለውን ነገር ነው እያነሳን ዲስከስ እያደረግን ከውድ ተመልካቾቻችን ጋር ቆይታ የምናደርገው። መጀመር እንችላለን። አዎ፣ እንዳልከው እንግዲህ ኤአይን ወይም አርቲፊሻል ኢንተለጀንስን ስናነሳ በፊት ቴክኖሎጂ ስንል ከቴክኖሎጂ ካ ማህበረሰብ አዳፕቴሽን ነበር የሚፈጥረው በፊት አሁን ደግሞ ከኤአይ ጋር ኢንትግሬሽን ነው የሚፈጥረው፣ ወይም ደግሞ ጣምራ ሆኖ የሚሄድበት ነው። የሆነ የቴክኖሎጂ ዲቫይስን ሊሆን ይችላል፣ ከእሱ ጋር ተላምደ እንዴት ነው የምጠቀመው የሚለውን ነገር የእሱ እውቀት ነው ሊኖርህ የሚገባው በፊት። አሁን ደግሞ እንደ ፓርትነር ነው እንደ ወዳጅህ፣ አብረህ እየተናበብክ የምትሄድበት ደረጃ ነው አሁን። ይህንን ፕሮግራም ይሄ ለተመልካቾቻችን በሚደርስበት ፍጥነት ራሱ ብዙ ነገሮች ነው የሚለዋወጡት እንደ በፊቱ አይደለም። በሆነ ያክል እጥፍ አይደለም እና የእሱ አንድ ሺህ በላይ እጥፍ ነው። ወዲያው ወዲያው ለውጦች ነው የሚታዩት እና የምትገምተው አይደለም፣ የሆነ ሊኒየር የሆነ መንገድ አይደለም አርቲፊሻል ኢንተሊጀንስ ያለው እና ሁሉም ሴክተሮች ውስጥ ነው የገባው። ሶ አሁን ኤአይ የራሱን ግዛት የመሰረተበት አይነት ሁኔታ ነው ያለው እና ሁሉም ሴክተሮች ውስጥ ገብተዋል። ዛሬ ብዙ ነገሮችን ለተመልካቾቻችን ማጋራት የምንችል ይሆን? አዎ፣ በጣም ወሳኝ ሆኖ አሁን እየተነሳ ያለው ነገር ምናልባት በዜናም በተለያዩ የመረጃ አውታሮችም ስናይ የሀያላን ሀገራት ፉክክርን ነው የምናየው። በደንብ ከቴክኖሎጂ ጋር ቅርበት ያላቸው ሰዎች ዲፕ ሊገብቶም ስላለው ሁኔታ ሪሰርች ሊያደርጉ ይችላሉ፣ ሊያጠኑ ይችላሉ እና በደንብ አዌርነስ ሊኖሯቸው ይችላል። ግን ከምናየው መረጃ የምንሰማቸው ብዙ ጊዜ ሀያላን ሀገራት እዚህ ነገር ላይ በጣም ከፍተኛ ፉክክር ውስጥ ሲገቡ የአርቲፊሻል ኢንቴሊጀንስ ወይም ኤአይ ቺፖችን በሱ ላይ አሜሪካ እና ቻይና በተለይ በጣም ኮምፒት ሲያደረጉና፣ እና ሲዘላለፉ ሲነቃቀፉ፣ አሜሪካ ቻይና ኤአይ ቺፖችን እንዳታገኝ ማዕቀብ ሲጥልባት እንደዚህ አይነት ነገሮችን እናያለን። ምንድን ነው ለምንድን ነው ይሄ ነገር ሩጫው ወዴት ነው የሚለውን ነገር እስቲ ለተወሰነ ከተመልካቾች ጋር ሽሄድ እንዳራረግ። እንግዲህ አሁን ሞኖፖል አቅማቸውን የምናየው አይደለም? ይሄ አርቴፊሻል ኢንተለጀንስ ወይም ኤአይ ሀገራት በተለይ ይሄ ዶሚናንሲን ማምጣት የሚፈልጉ አሜሪካ የራሷን ዶሚናንሲ ማምጣት ትፈልጋለች። ቻይናም ደግሞ አሁን ያው በቴክኖሎጂ ዘርፍ ደግሞ ራሷን የቻለች እንደ አንድ እንትን ሆና ነው ያለችው። ማለት እንደ አንድ ሀገር ብለን የምጠራቱላ አይደለም ቻይና ኦልሞስት ሀያ ሀያ አምስትን እየኖረች ነው ተብሎላ የማይገመቱበት ሁኔታ ፊቸር ውስጥ ነው ያለችው ተብሎ ነው እንትን የሚለውና፣ እያንዳንዱ ዘርፍ ላይ ለምሳሌ ቻይና በበፊቷ ለምሳሌ በአግሪካልቸር ላይ ብንወስደው አግሪካልቸር ላይ ኋላ ቀር የአስተራረስ ዘዴ የሚባል ነገር ነበር አደለ በእኛ ሀገር ላይ ኋላ ቀር የምትለው በበሬ ምናምን የሚታረሰው ነው ከዛ በኋላ ዘመናዊ የምትለው በትራክተር ሲታረስ ዘመናዊ ነው የምትለው አደለ አሁን ቻይና ውስጥ ያ በትራክተር ምናምን የሚታረሰው ነገር ኋላ ቀር ነው ማለት ነው እንዴት ነው አውቶኖመስ ሆነው እነዚህ የትራክተሩ ምናምን ኤአይ እንትን ነው ሞይስቸር ምናምን እያንዳንዱን አጥንቶ ማለት ነው። ካርቦን ዳይኦክሳይድ እንትኑ ምን ያክል ነው ምናምን የቨርቲካል ፋርም ላይ የሚሰሩበት እንትን ማለት ነው። ምናልባት ዲቴይል ልንገባበት እንችላለን እና እነዚህን ነገሮች በምትመለከት ሰዓት ላይ ምን ያክል ነው እየሰሩበት ያሉት አለ። ያንን ያክል አሁን ቻይና 2030 ላይ እንግዲህ የህዝብ ቁጥሯ 1.5 ቢሊዮን ይደርሳል ተብሎ ነው የሚገመተውና? ሶ እንዴት ነው ፊድ የምታደርገው የዛን ማህበረሰብ የምግብ ፍጆታ እንዴት ከቨር ያደርጋሉ የሚለውን በጣም የምትሰራበት ነው ማለት ነው። ይህንን ኮምፕሊትሊ ከኤአይ ጋር የተገናኘ ነው ማለት ነው ይሄን ነገር። ሶ እኚህ ነገሮች በምትመለከት ሰዓት ላይ ሀገራት በየዘርፉ ነው። አሁን አግሪካልቸሩ ላይ አንስቻሉ አይደለም፣ በሁሉም ዘርፍ ላይ ደግሞ እንደዚህ ነው። ዴብዝ እየሰጡ በጣም ዲቴል እየሰሩበት ያሉበት ነገር ነው ያለውና ይሄ አለምን ሞኖፖል የማድረግ ዓለምን በሆነ እነሱ በፈጠሩት የሆነ ሰርክል ውስጥ የመክተት ነገር የምትመለከተው ነገር ነው እና አሁን ለምሳሌ እንትን ቲክቶክ የቻይና ነው አደለም? እሷ ብዙ ነገሮችን እንግዲህ እንትን የምታደርግበት ነው ዳታ ምናምን ኮሌክት የምታደርግበት ብዙ ነገር ነው። እሱን እንደ ኢምፓክት ኖ እንደዚህ ሞራሊ እንደዚህ ነገር አለው ምናምን ብለ ሁላ ማታነሳበት ነገር ነው። የኔ ዳታዎች ምናምን እንደ ሀገር አሜሪካ ብዙ ነገሮችን ቲክቶክን እንትን ለማለት ለማስቆም ብዙ እንትን ብላለች አይደል። ግን ቲክቶክ የኔ መረጃዎች ይወሰዳሉ ምናምን በሚለው እንትን አይደለም፣ ያንን ሞኖፖሊ ቻይና ጋር እንዲሆን ስለማይፈለግ ነው አይደለም። ስለዚህ የሀገራት ፉክክር በብዙ ዘርፍ ነው፣ በሚሊተሪ ምናምን እያለ ብዙ ነገር ማንሳት እንችላለን። አይ ቲንክ ይመስለኛል፣ ከዚህ በኋላ የምናየው የሲቪላይዜሽን ታይፕ በአርቲፊሻል ኢንቴለጀንስ በጣም የሚወሰን ይመስለኛል። አይ ቲንክ ይህን ለማለት አሁን ኮንፊደንስ የሚኖርበት ሌቭል ላይ የደረስን ይመስለኛል 100 ፐርሰንት በአርቲፊሻል ኢንቴለጀንስ የመወሰን ይሄ ፌዝ እዛ ደረጃ ላይ የደረስንበት ሁኔታ ነው ያለው። ከዚህ በኋላ ያለው ሲቪላይዜሽን እስከ ዛሬ ከነበረው ሲቪላይዜሽን ኮምፕሊት የተለየ ነው የሚሆነው። የአርቲፊሻል ኢንቴሊጀንስ አቅም እዚህ ደረጃ ላይ ደርሷል። ለምሳሌ አሁን ባለበት አርቲፊሻል ኢንቴሊጀንስ ነው ጄኔሬቲቭ አርቲፊሻል ኢንቴሊጀንሶችም አሉ። ካሁን በኋላ ደግሞ ሱፐር ኢንተለጀንስ ኦር ደግሞ ጄነራል አርቲፊሻል ኢንቴሊጀንስ የሚባል ሌቭል አለ። ከዛ በኋላ ሱፐር አርቲፊሻል ኢንቴሊጀንስ የሚባል አለ። እነዚህን ሂደቶች አልፈን ምናልባት ማሽኖች በራሳቸው አለምን ኮንትሮል ሊያደርጉ ይችላሉ የሚለውም ጥያቄ እንዳለ ሆኖ ግን ምንድን ነው እዚህ ውስጥ የምንረዳው ከአሁን በኋላ ያለውን ሲቪላይዜሽን የመወሰን አቅም ያለው አርቲፊሻል ኢንቴሊጀንስ ነው። አሁን እየተፈጠረ ያለ ወይም ኤአዩ የኤአይ አቅሙ እዚህ ደረጃ ላይ ደርሷል። ሶ እንዲህ በሆነበት ሁኔታ ውስጥ ሀገራት የሚያደርጉት ኮምፒቲሽን ሀገራት የሚያደርጉት ፉክክርና እርስ በርስ መጎነታተል በዚህ ፊቸር ውስጥ የሚኖራቸው ቦታ ለማስጠበቅ ነው። ሶ ከዛ ተመልሰው ወደ አፍሪካ ደግሞ ወደ ኢትዮጵያ ምናምን ሀገርም ደግሞ መተ ስታይ ሁሉም ባለበት አቅም ባለበት ደረጃ ሃርቨስት አድርጎ ለመጠቀም ኦር ደግሞ የራሱን ኢኖቬሽን አርቲፊሻል ኢንቴሊጀንስ አለም ውስጥ የራሱን ኢኖቬሽን ፈጥሮ የሚጠቀምበትን ሜካኒዝም ለመፍጠር በጣም እየተጋ ነው ያለው በሁሉም ያ ማለት አሁን አርቲፊሻል ኢንቴሊጀንስ ስንል ምናልባት እኛ የምናውቃቸው እንደ ቻት ጂፒቲ ኦር የጎግል ጄሚናይ ምናምን ያሉ እነዚህን ሰርች የምናደርግበት ቦቶችን ነው የምናውቃቸው። ግን ከዚህ በጣም ቫስት ነው በጣም ሰፊ አለም ነው የጤና ዘርፍ ውስጥ አለ የኢኮኖሚ ዘርፍ ውስጥ የኢንፍራስትራክቸር፣ ማህበራዊ ሚዲያ፣ የመረጃ አፈለጋጋችን በፖለቲካው ዓለም ውስጥ ገብቷል። የትምህርት ስርዓት ውስጥ ገብቷል እና የምርምሮች የግብርና፣ ቅድም እንዳነሳው ማዕድን ፍለጋ ልማት፣ እዚህ ሁሉ ነገር ውስጥ ገብቷል አርቲፊሻል ኢንቴሊጀንስ። የአገልግሎት አሰጣጥ ወይም ከስተመር ሰፖርት የሚባሉ እዚህ ውስጥ ቦታ አለው። ከዚህ ደግሞ ዲፕሊ ስትገባ የሚሊተሪ ቴክኖሎጂ ውስጥ በተለይ በተለይ በወሳኝነት አሁን ሁሉም ሀገራት እንደ ሀያላን ሀገራት በተለይ እርስ በርስ የሚፎካከሩበትና ያን ነገር ሴኪን ለማድረግ እርስ በርስ የሚታገሉበት እንትን የሚሊተሪ ቴክኖሎጂ ነው። እዛ ውስጥ የሰርቬላንስ ቴክኖሎጂም ደግሞ አለ። ሰርቬላንስ ቴክኖሎጂ ማለት ያው የራሳቸውን ማህበረሰብ ላይ ክትትል ስለላ ምናምን የሚደረግበት ቴክኖሎጂ ማለት ነው። ይህንን የአርቲፊሻል ኢንቴሊጀንስ አቅሙ በጣም በስፋት ዳታን አናላይዝ የማድረግ ኢን ሚሊየንስ ኦፍ ዳታዎችን በሰከንዶች ውስጥ አናላይዝ የማድረግና የሚፈለገውን አውትፑት የመስጠት አቅሙ የሚሰጡ ኃይል አለ። ያንም ፓወር ሁሉም ሀገራት በራሳቸው እጅ ሴክዩር ማድረግ ይፈልጋሉ። ሶ የወደፊት እጣፋንታ ውስጥ እየተደረገ ያለ ትግል ነው የአርቲፊሻል ኢንቴሊጀንስ ዛሬ ላይ የምናየው ትግል። እዚህ ውስጥ ደግሞ ወሳኙ አርቲፊሻል ኢንቴሊጀንስ ስንል እኛ ሶፍትዌሩን ነው የምናውቀው። ከሶፍትዌሩ ጀርባ ያለ ደግሞ አለ እንደ ሴሚኮንዳክተር ቺፖች ማለት ነው። ይህንን የሚሰሩ ከዚህ ጀርባ ደግሞ እንደ ኢንቪዲያ የሚባሉ ካምፓኒዎች አሉ። ከእነዚህ ካምፓኒዎች ከሚፈጥሩት ቺፖች ውጭ አርቴፊሻል ኢንቴሊጀንስ ሊታሰብ አይችልም። ያን ደግሞ ቻይና ላይ አሁን ማዕቀብ ሲጣል እንደ አፍሪካ ያሉ ሀገራቶች እነዚህን አክሰስ ማግኘት አይችሉም፣ እና ያንን አክሰስ አለማግኘታቸው ደግሞ ሁሌም የአርቴፊሻል ኢንቴሊጀንስ ከነፓወሩ ቁልፉ በዌስተርኖቹ እጅ ላይ እንዲሆን ነው የሚያደርገው። ከዛ በመለስ ያለው ሜዳ ግን በጣም ሰፊ ነው በጣም ብዙ ሰፊ ነው። እዛ ውስጥ ደግሞ በጣም አርቨስት ማድረግ ይቻላል፣ መጠቀም ይቻላል እና ሀገራት በዚህ ውስጥ ሁሌም ፊቸር ውስጥ ያላቸውን ቦታ ሴኪዩር ለማድረግ በዚህ ውስጥ በጣም ኮምፒት ማድረግ አለባቸው። የሳይንስ የምርምር በጣም ጥሩ አድቫንቴጅ ዚ ውስጥ ሁሉም ሀገራት ያላቸው ጥሩ አድቫንቴጅ ቀጥሎ ያለውን ስቴፕ ለመፍጠር አሁን ከዜሮ ማሰብ አይጠበቅባቸውም። ከዜሮ ኢኖቬት ማድረግ አይጠበቅባቸውም። አርቲፊሻል ኢንቴሊጀንሱን በራሱ ተጠቅሞ ቀጥሎ ያለውን ስቴፕ በራሱ ላይ ደግሞ ቆሞ ቀጥሎ ያለውን ስቴፕ መፍጠር ይቻላል። የኢኖቬሽን ሜካኒዝሙ ራሱ አሁን እጃችን ላይ አለ። በጣም ብዙ ነገር አርቲፊሻል ኢንቴሊጀንሱ አቃሎ፣ የምርምሩም በየትኛውም ባዮሎጂ ውስጥ የምናደርገው ምርምር ሊሆን ይችላል። ከዛም ውጪ በቴክኖሎጂ ላይ የምናደርገው ምርምር ሊሆን ይችላል። ኦር ደግሞ የግብርና እንትናችን ማዘመል ሊሆን ይችላል። ኦር የሚሊተሪ የማህበራዊ እንትኖች ኢንፍራስትራክቸር ምናምን ላይ የምንሰራቸውን እዚህ ውስጥ የግድ ከዜሮ ወር ደግሞ በሰው ልጅ አቅም ብቻ የምንሰራበት እንትን አብቅቷል። ያ ደግሞ ባለበት አቬለብል ሆኖ ለፐብሊክ ክፍት ሆኖ ባለው እራሱ በጣም ብዙ አድቫንቴጆችን ወስደን መጠቀም እንችላለን። ሀገራት ግን ሀያላን ሀገራት የሚያደርጉት ፉክክር ሁሌ ጊዜም ኪል ስዊቹን ማን እጅ ላይ ይሆናል? ማን ይቆጣጠራል? ያን የሚቆጣጠር አካል የዓለምን የወደፊት ጣፋንታ መወሰን አቅም አለው። ከአሁን በኋላ የምንለውም ሲቪላይዜሽን እዛ ውስጥም ሀያልነታቸውን አስጠብቆ ሁሉ ጊዜም እንደ በዛ ሌቭል መኖር ይችላሉ የሚለውን ሐሳብ ነው። ለዛ ነው ሀገራቶችም በዚህ ሌቭል ኮምፒት እያደረጉ ያሉት እንደ ቻይናና አሜሪካ ያሉ አሁን እንደ እንደ ስጋት የሚነሱ ነገሮች ተብሎ ያሉ ነገሮች አሉ። ምናልባት ከእረፍት በኋላ እንመለስበታለን። የሚቀጥለውንም እንትን ውይታችን እንቀጥላለን። ውድ ተመልካቾቻችን ከአፍታ ቆይታ በኋላ እንመጣለን። ቆይታችሁን ከእኛ ጋር አድርጉ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆን ጉዳ ጥቅሙ እውቀት እውቀት ያሻዋል አጠቃቀሙ። ተመልሰናል። ውድ ተመልካቾቻችን ውይታችን ካቆምንበት እንቀጥልና ስለ አዲሱ የአርቲፊሻል ኢንተለጀንስ ግዛት ነበር ውይይት እያደረገን የነበረው ምናልባት ከሁለት ዓመት ሶስት ዓመት በፊት ነው ለፐብሊክ የፐብሊክ አዌርነሱ በደንብ በስፋት መታወቅ የተጀመረው እንጂ ሂስቶሪካሊ ከኦልሞስት ከሰባ 60 ዓመት በላይ የቆየ ነው። የአርቲፊሻል ኢንቴሊጀንስ ጉዞ ዘጠናዎቹ ውስጥ ትንሽ መቀዛቀዝ አሳይቶ ነበር። 2000 ውስጥ ደግሞ ባለፉት 15 ወር 20 ዓመታት በጣም ትልቅ ለውጥ ያሳየበት ነው። ቅርብ ጊዜ ባለፉት 3 እና 4 ዓመታት ደግሞ ኮምፕሊትሊ ኤክስፖኔንሻል የሆነ ግሮዝ ወይም እድገት ያሳየበት ነው። የአርቲፊሻል ኢንቴሊጀንስ ግዛቱ ምን ሌቭል ነው፣ የት ሊደርስ ይችላል የሚለውን ነገር እስቲ እንደው ከዚህ ጋር አያይዘ እንትን ማለት ይቻላል። አሁን በፊት የሆነ የቴክኖሎጂ ግኝት በሚመጣ ሰዓት ላይ ከኢምፓክት አንጻር ይሄ ኔጌቲቭ ኢምፓክት አለው፣ ፖዘቲቭ ኢምፓክት የሚባል ነገር ነበረ። አሁን ኤአይ እንደዚህ አይነት ፋታ ሁላ ይሰጥሃል። ግን ማለት ይሄ ኤአይ ኔጌቲቭ ኢምፓክት እና ፖዘቲቭ ኢምፓክት የሚለውን ነገር ራሱ የማሰቢያ ጊዜ፣ የመጠየቂያ ጊዜውን ላይ ይሰጥሃል ወይ? እየሄደበት ያለው ፍጥነት ማለት ነው አችልም ይሄንን መጠየቅ አሁን ላይ ለምን ኢንቴግሬት የሚሆንበት ፍጥነት ምንድን ነው? ሳይንቲስቶች እዚህ ላይ የሚመራመሩት ኤአይ አርቲፊሻል ኢንቴለጀንስ አባቶች የሚባሉትም ቱ ጉድ በጣም ጥሩ ነው፣ በቃ ለሰው ልጅ በጣም ኦቨር ጥሩ ነው የሆነው እና አንተ እየሰራ የሆነ ፊድባክ ለመመለስ ኦር ደግሞ አንተ አስተማሪ ብትሆን የተማሪዎችን ፈተና አናላይዝ አድርገ የምትሰጣቸውን አሳይመንት አናላይዝ ለማድረግ ምናልባት አራት ቀን አምስት ቀን ሊሆን ይችላል የሚፈጅብህ የሐምሳ የስልሳ ወር የመቶ ተማሪ ከሆነ ያለብህ ማለት ነው። ይሄንን አርቲፊሻል ኢንቴሊጀንስ አናላይዝ አርጎ አንተ ከምሰጠው ፊድባክ በላይ በጣም ኢፌክቲቭ የሆነ ፊድባክ ለመስጠት ምናልባት ሶስት ደቂቃ ወር፣ ምናልባት ሰከንዶች ብቻ ሊበቁት ይችላሉ። ሶ ይሄ ኦፕሽን ባለበት አንተ ያንን ኦፕሽን ልታደረግ አችልም። በዚህን ያክል አክሰስ ከሰጠ አርቲፊሻል ኢንቴሊጀንስ ኤነርጂህንና ታይምህን የምታባክንበት ምንም ሪዝን አይኖረም። ከአንተ ጋር ቀጥታ ሄዶ ኢንቴግሬት ነው የሚሆነው። ይሄ ነገር ከአንተ ጋር ነው የሚላመደው። ማህበረሰብ ኦልሬዲ በሁለትና ሶስት ዓመት ውስጥ ሁሉ ነገር፣ ሁሉም ሲስተም እስከ ዛሬ የገነባቸው የቴክኖሎጂ ሲስተሞች በዚህ ሲቪላይዜሽን ኦልሞስት ሙሉ በሙሉ ኢንቴግሬት ሆነዋል ማለት ይቻላል። ከአሁን በኋላ ባለው አምስት ዓመት፣ አስር ዓመት፣ ሰላሳ ዓመት ውስጥ ደግሞ ምን ሊፈጠር ይችላል የሚለው ነገር ራሱ ኢማጂን ማድረግ ይከብዳል። እና አሁን ያነሳውን ጥያቄ ከዚህም ያለፈ ያሉትን የሞራል ጥያቄዎችን የሚስተናገድበት ታይም ራሱ በጣም ጠባብ ነው። አዎ እንደ ስጋት እኮ የሚያነሱት አሁን ይሄ በተለይ ከሁማኒቲ የምንለው ሰዋዊ ባህሪን በኋላ ላይ አፌክት አያደርግም ወይ የሚሉ ጥያቄዎች እኮ ይነሳሉ። የሞራል ጥያቄዎች ግን ምንድን ነው፣ አሁንም ትሬን ማድረግ ያስፈልጋል። ኤአይን ማስለመድ አለ አይደለም፣ ሁማኒቲ የሚባለውን ነገር እያስለመድከው ካልሄድክ በኋላ ላይ የሚሰጥ ፌድባክ የምታገኘው ከሱ የምታገኘው ምላሾች እየከፉ የሚሄድበት ሁኔታ ሊኖር ይችላል። ለምሳሌ አሁን ብዙ ነገሮችን አሁን ከግኝት አንጻር ኤአይን ያደጉ ሀገራት ጋር ስታነሰው እና እኛ ጋር ስታነሰው አስቸጋሪ ሁኔታ ሊኖር ይችላል። አንዳንዴ አሁን ለምሳሌ አካዳሚ ላይ ፕላጃሪዝም የምንለው ወይም ደግሞ የመኮረጅ የምትለውን ነገር ከኤይ የተኮረጁ ፕሮጀክቶች፣ ቴሲስ ፕሮጀክት ምናም ሊሆን ይችላል እነዚህን ነገር ኮንትሮል የሚያደርጉበት ሜካኒዝም ይኖራል እነሱ። ነገር ግን አሁን ታች ክፍል ላይ እኛ ጋር አሁን ስትመጣ የሆነ የማቴማቲክስ ጥያቄ ምናምን ኤሌመንታሪ ተማሪ ሙሉ ለሙሉ ኤያው ላይ ጥሎ ሰርቶ ቢወስድና መምህሩ እሱን ኮንትሮል የሚያደርግበት ምንም አይነት እንትኖች የሉ። ምንድን ነው የሚሉት አሁን እነሱ አሁን በአካዳሚው ላይ ይሄን ነገር ኮንትሮል የምታደርግበት መንገድ ማለት እንደ ፓርትነር ሆኖ ማስለመድ አለ። ኤአይን ፓርትነር ነው አጋዤ ነው እንጂ ሙሉ ለሙሉ የኔን ስራ ሰጥቼው የምቀመጥበት አይደለም የምትለው ነው ግን ከታች አሁን ኤሌመንተሪ ላይ ይሄንን ነገር ተላምደት አካዳሚ ላይ ደርሰ አሁን ኮንትሮል ትደረጋለ፣ የፕላጃሪዝም የሚባለው ነገር አንተ ላይ ያለብህ ምናምን ብትባል፣ አንተ የተላመድከው ነገር ስርቆት የምትለው ነው። ሙሉ ለሙሉ ማይንድህን እየተጠቀምከ አይደለም ማለት ነው። እና እንደዚህ አይነት ስጋቶች ብዙ ስጋቶች አሉ በእርግጥ የሚነሱ ለምሳሌ አካዳሚ ላይ ያነሰው እንጂ ማለት ነው እና እነዚህን ስጋቶችን ምናልባት በቀጣይ ሳምንት ፕሮግራም ላይ በሰፊው ከእኛ ኮንቲነንት አንፃር ከሀገራችንም አንፃር የሚኖረውን በምን ያክል መጠን ነው መዘጋጀትስ ያለብን የሚለውን ነገር በቀጣይ ሳምንት የምናነሰው ይሆናል። ግን እስከዛው ይሄ እኛ የምንሄድበት ሌቭል አሁን እነሱ ምናልባት ከሪሶርስም አንፃር ነው አደለም? ብዙ ነገሮች ያስፈልጋሉ። ኤአይ የሚባለውን ነገር ፉሊ እዚህ ጋር መጠቀም አለብኝ ብለህ ብታነሳ ብዙ ከኢንፍራስትራክቸር አንጻር ብዙ ነገሮች ማሟላት ያለብህና ማሟላት የማትችላቸው ነገሮች አሉ አደላም። አሁን ላይ እነዚህ ነገሮች ተፈጻሚ ለማድረግ እንደ ባሪየር የምታነሳቸው ነገሮች እንዳሉ ሆኖ ግን ምን ያክል ነው መዘጋጀት ያለብህ የትኛውን ፓርት ስነው አሁን ከኤአይ እኛ ልንጠቀምስ የምንችለው የሚለውን ነገር ከሀገራት ፉክክር አሁን እጃቸው ላይ ስላለ ነው ምናልባት ቻይና፣ አሜሪካ ብለን ያነሳ ነው። በሚሊታሪ ዘርፎች ብዙ ሀገራትን ማንሳት ይቻላል። እስቲ የትኛውን ፓርት መጠቀም እንችላለን? አሁን አርቲፊሻል ኢንቴሊጀንስ ሲባል እንደ ሰው መማር፣ መረዳት፣ አናላይዝ ማድረግ እና ውሳኔዎችን መስጠት የሚችሉ ማሽኖች ወይም ኮምፒውተሮች ማለት ነው። ሲምፕሊስቲክ አድርገህ በቀላሉ ሁኔታ እንትን ስትል ማለት ነው። ከዛ ግን አሁን ያለበት እየሄደበት ያለው እንዶ የጀነራል አርቲፊሻል ኢንቴሊጀንስ የሚባለው ሌቭል ላይ ራሱ ሳይደረስ ማሽን ለርኒንግ የሚባል እንት ነው ማለት ነው። ትሬኒንግ የሚሰጠው ነው። በጣም ወሳኙ ነገር አርቲፊሻል ውስጥ ያ ነገር ነው። ትሬኒንግ ሲደረግ፣ አሁን ባለበት ሌቭል ትሬኒንግ ሲደረግ፣ በጣም ብዙ ፓተርን ያላቸው ዳታዎች ነው የሚሰጠው። በጣም ብዙ ቢሊየን ዳታዎች ነው የሚሰጠው። ያንን ዳታ ውስጥ ያሉትን ፓተርኖችን ሪኮግናይዝ ማድረግ መፍታት፣ ከዛ ወደ ሪዝኒንግ ማምጣት ከዛ በኋላ ከሰው ጣልቃ ገብነት ውጪ በራሱ የሆነ ነገር ላይ ውሳኔ እንዲያሳልፍ የማድረግ አቅም ነው የሚሰጠው አርቲፊሻል ኢንቴሊጀንስ አሁን በዚህ ሌቭል ላይ ያለው። ከዚህ በኋላ ጀነራል አርቲፊሻል ኢንቴሊጀንስ የሚባለው ደግሞ ልክ እንደ ሰው የሰው አእምሮ በራሱ ሁሉንም ዲሲሽን ወስዶ በራሱ ወጥቶ ገብቶ መስራት ያለበትን ነገር ሁሉንም ነገር እንደሚከውን ልክ እንደዛ አንድ ሮቦት ላይ ለምሳሌ ጀነራል አርቲፊሻል ኢንቴሊጀንስ የሆነ ሶፍትዌር ኢንስቶል ተደርጎ ያ ሮቦት ላይ ኢንስቶል ተደርጎ እንትን ቢደረግ ሴታፑ ቢሰራ ያ ሮቦት ማንኛውም ሰው የሚያደርገውን ነገር በራሱ ውሳኔ ያለምንም የሰው ጣልቃ ገብነት መፈጸም ይችላል ማለት ነው። አሁን በዚህ ሌብል ላይ ነው። እንዲህ በሆነበት አርቲፊሻል ኢንቴሊጀንሱ አቅም እንዲህ በሆነበት እንትን ውስጥ ሁሉም ሀገራት ኮንትሮል ሊያደርጉት የሚችሉት ነገር አለ። በጣም ፈጣን ነው የሚያመጣው የሚያሳየው እድገት። እዚህ ውስጥ አንድ ሀገር ለይቶ እዚህ ላይ ብቻ መታቀብ ኦር ደግሞ በዚህ ወይ ኮንትሮል ማድረግ ይቻላል የሚለው ነገር ኢስ ኦልሞስት ኢምፖስብል ወደ ኢምፖሲቢሊቲ ነው እየሄደ ያለው። ኦፍኮርስ የሆነ ህግጋቶች ይወጣሉ። አንድ ዩሮፕ እንደዚህ ነው የሚያደርጉት። ኢኖቬሽን ውስጥ የሉም። የሆነ ሬጉሌሽን ያወጣሉ፣ ህግጋቶችን ያወጣሉ። ይህንን መገደብ ምናምን ቻት ጂፒቲ ላይ መጠቀም የማችለው ፊቸር አለ ዩሮፕ ውስጥ። ግን ያ ማለት እነሱ ወደኋላ ነው የሚያስቀራቸው እንጂ የሚሰጣቸው አድቫንቴጅ የለም። እዚህ ውስጥ ግን ያንን ተጠቅሞ በጣም ሚሊየንስ ኦፍ ዳታዎችን አናላይዝ አድርጎ የሆነ ሳይንቲፊክ ግኝቶች ይገኛሉ። እንደዚህ ሲሆን ምን ውጤት ይመጣል የሚለውን ነገር ሞራል የሚጠየቁ ጥያቄዎችን፣ ሞራል የሚነሱ ሀሳቦችን አሁን ላይ ለማስተናገድ የሚገድባቸው አካል ራሱ ያለ አይመስለኝም። ለዚህ በጣም ጥሩ ምሳሌ የሚሆነው ሚሊተሪ ላይ ያሉ አርቲፊሻል ኢንቴሊጀንስ እንትኑ ምንድን ነው በነገራችን ላይ ሁሌም አንደርስታንድ ማድረግ ያለብን ነገር ከሚሊተሪ ግኝት ውስጥ ነው ብዙ ቴክኖሎጂዎች ለፐብሊክ ለማህበረሰብ ጥቅም እንዲውሉ የሚደረጉት ከካሜራ ብታነሳ ከድሮኖች፣ ጀቶች ሁሉም እንትን ኦልሞስት ከሚሊተሪ ግኝቶች ውስጥ ወጥቶ ነው ለፐብሊክ አገልግሎት እንዲውል የሚደረገው እና አርቲፊሻል ኢንቴለጀንስ በጣም ትልቅ እንትን ቦታ ነው ያለው እንትን ሚሊተሪ ቴክኖሎጂ ውስጥ። ምናልባት እንደዚህ አይነት ዜናዎችን አንብቦ ሊሆን ይችላል። እስራኤል ጋዛ ላይ በምትጠቀመው እንትን ውስጥ አንድ ህንፃ ላይ ያለው ሶሳይቲ ምን ያክል ቁጥር ነው ያለው? ሶሳይቲ ምን ያክል ህዝብ ነው ያለው እዛ ውስጥ አንድ ህንፃ ላይ እዚህ ህንፃ ላይ ለምሳሌ ምን ያክል ህዝብ ሰው ቁጥር ነው ያለው? ከዛ አናላይዝ ያደርጋል። ምን ምን ቦታ ላይ ምን ሎኬሽን ላይ ነው ያሉት? እዚህ ክላስ እዚህ ሩም ውስጥ ምን ያክል ሰው ነው የሚኖረው? እንደዚህ አይነት እንትን ቢፈጸም፣ አታክ ቢደረግ ምን ያክል ካዡሊቲ ነው የሚደርሰው ምናምን የሚለው ነገር አናላይዝ አድርጎ ጨርሶ አርቲፊሻል ኢንተለጀንስ ነው የሚሰራው ይሄንን። ከዛ ያንን ውሳኔ ያሳልፋል በዚህን ያክል ሌብል እንትን ሆኗል። በራሳቸው ደግሞ ድሮኖች አሉ፣ ትዕዛዝ ይወስዳሉ። ሄዶ አፈላልጎ ያንን የሚሰጣቸውን ትዕዛዝ በአርቲፊሻል ኢንቴለጀንስ ማለት ነው፣ አፈላልጎ ታርጌታቸውን መጥቶ ይመለሳሉ። ይሄ ሀንድረድ ፐርሰንት ትልቁ የዌስተርን ሀገራትና እንደ ቻይና ምናምን ያሉ ሩቅ ምስራቅ ያሉ ሀገራቶችን ኮምፒት የሚያደርጉት እንትን ሚሊተሪ ውስጥ ያሉ የሚሰጠው አቅም የዚህን ያክል ስለሆነ ነው። ይህን ደግሞ ሊገድብ የሚችል አሁን ላይ ምንም የሞራል ጥያቄ ቢነሳ ከጥያቄነት ያለፈ ፕራክቲካል የሆነ ሊገድብ የሚችል ነገር ያለ አይመስለኝም። ከዛ ይልቅ ሀገራት ያላቸው ቻንስ በጣም ፈጣን የሆነ አንደርስታንዲንግ፣ ፈጣን የሆነ አዌርነስ ለማህበረሰባቸው መስጠት ቶሎ ኢንቴግሬት አድርጎ ፖዘቲቭ በሆነ መንገድ እንዴት ነው መጠቀም የምንችለው የሚለውን ነገር ያንን መንገድ ፊገር ማድረግ ነው ያለባቸው ይመስለኝ። እንትን ነው እኮ አሁን የምናነሳቸው በዚህ ዘርፍ ላይ ቀድሞ የቤት ስራ የሰሩ ሀገራት የግዛት ስፋታቸውን እንትን በጣም መለጠጥ ችለዋል ማለት ነው። አሁን እሱን ነው እያስተዋልን ያለ ነው። ለምን ብትል አንዱን ዘርፍ ተጠቅመ አንዱን ዘርፍ መቶ አችልም። ቅድም አግሪካልቸሩ እንዳነሳ ነው ለምሳሌ፣ ቻይና ነው አደል ያነሳ ነው። አግሪካልቸሩ ላይ በኤአይ ዘርፍ በጣም ሄዳለች አይደል? ሚሊተሪውን ትተወዋለች ማለት አይደለም። እያንዳንዱ ዘርፍ ላይ ነው አየ ኢንፍራስትራክቸር ስትል ሁሉም ቦታ ጋር የሚገባ መሆኑ ነው። አሁን የሚያከብደው ልክ እንደ አፍሪካ እንደ ኮንቲነንት ስትመለከት የሚከብዱን ነገሮች ኢንፍራስትራክቸሩ ብዙ ቦታ ነው ምትቶ አንተ አግሪካልቸር ላይ ለማህበረሰብ ይህንን አድርሻለሁ ጤና ላይ በጣም ሰርቻ አለው ምናምን ብትል ራሱ ድንገት አታክ የምትደረግበት አይነት ሁኔታ ነው ያለው። በጥቂት ሰዎች ሁላ የሆነ ቴክኖሎጂ የድሮን ቴክኖሎጂ ምናምን ኮላፕስ ውላ ወደ ማድረግ ሀገራት የሚሄዱበት አይነት ሁኔታ ስለሆነ ያለው አንዱን ይዘ አንዱን መተው የሚችልበት አይነት ሁኔታ አይደለም። እንደውም አሁን ላይ ምንድን ነው የሚባለው ቨርቹዋል ሳይንቲስቶቹን ላይ የተፈጠሩበት አይነት ሁኔታ ነው ያለውና እ ስለሱ አሜሪካ ውስጥ ነው የሪሰርች ላብራቶሪ ነው ሪሰርች የሚሰራ። ባዮሎጂካል ሪሰርች የሚሰራበት ላቦራቶሪ ነው። ምንድን ያደረጉት ቨርቹዋል ሳይንቲስቶችን ፈጥሮ በአርቲፊሻል ኢንተለጀንስ። ቨርቹዋል ሳይንቲስቶች ማለት ያው ምናባዊ ሳይንቲስቶች ማለት ነው። በፕራክቲካል ወርልድ ላይ ኤግዚስት ያደረጉ እንትን አይደሉ፣ አርቲፊሻል ኢንተለጀንስ ናቸው። ከዛ ምንድን ነው ኤጀንቶች አሉ እዛ ውስጥ ልክ እያንዳንዱ ፕራክቲካል ላቦራቶሪ ውስጥ ሳይንቲስቶች እንዳሉ፣ አርቲፊሻል እዛ የቨርቹዋል እንትኑ ላቦራቶሪ ውስጥ ኤጀንቶች አሉ አርቲፊሻል ኤጀንቶች ማለት ነው። እነዛ ኤጀንቶች የራሳቸው ማይንድ ሴት አፕ አላቸው ትሬኒንግ የተሰጣቸው ናቸው። ዳታ ፕራክቲካል ላብራቶሪ እውነታው አለም ላይ የሚደረጉ ምርምሮች ፊድ ይደረጋል፣ ይሰጣቸዋል። ያንን ከብዙ ሚሊየንስ ኦፍ ዳታዎች ኢንተርኔት ላይ ከዚህ በፊት የተደረጉ መቶ ዓመታት የፈጁ ጥናቶችን ያን ሁላ ምናምን አንድ ላይ አናላይዝ አድርጎ ሁሉም ኤጀንቶች የራሳቸውን ጥናት ያደርጋሉ። ጥናታቸውን ያደርጉና ከዛ እዛው ቨርቹዋል ከእንትን ላቦራቶሪ ውስጥ ሚቲንግ አላቸው የሚሰባሰቡበትና የደረሱበትን ግኝት አናላይዝ የሚያደርጉበት እራሳቸው የሚቲንግ ታይም አላቸው። ምናልባት ያ ሚቲንግ ግን ሰከንዶችን ነው የሚፈጀው። ከዛ ምንድን ነው ሁሉም ኤጀንቶች ግኝታቸውን አንድ ላይ አምጥቶ ዲስከስ ያደርጋሉ፣ ይወያያሉ። የተሻለ ብሎ አንድ ላይ አቀናይቶ የሚደርሱበትን ድምዳሜ ደግሞ ፕራክቲካል አለም ላይ ያሉትን ያሳውቋቸዋል ከዛ የሚመጣው ከዛ የሚገኙ ሶሉሽኖች ፕራክቲካል ወርል ላይ ፕራክቲካል ላቦራቶሪ ውስጥ ጥናትና ምርምር ይደረግበታል፣ ቴስት ይደረጋል። እንደዚህ አሁን የኮሮና ቫይረስ እንትን ቫክሲን ለማግኘት በጣም ጫፍ ላይ ደርሰናል የሚል እንትን ነው። በዚህን ያህል በጣም የሚገርም ጥቅም እየሰጠን ያለው በጣም ከዚህ በፊት የማይገመቱ ሳይንሳዊ ግኝቶች ከሰው ልጅ የአእምሮና ዳታ አናላይዝ የማድረግ አቅም በላይ የሆኑ በዚህን ያክል ሌቨል አርቲፊሻል ኢንቴሊጀንስ ህይወታችን ውስጥ ገብቶ ትልቅ አስተዋጽኦ እያበረከተ ነው ያለው። የዛሬውን ዝግጅታችንን በዚሁ የምናጠናቅቅ ይሆናል። ውድ ተመልካቾቻችን፣ በቀጣይ ሳምንት ደግሞ በሌላ ዝግጅት እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። በሚለዋወጥ አለም ሌት ቀን በአዳዲስ ዘዴ እውቀት ልቀን